የዲት እንደገና ለወንደሰ እናት መዳኒቱን በጥብጣ ከምግብ ጋር ስልሰጣ ስትል አለምያ የቻትና ምግቡ እንዳትበይ እማይ ከዚህ በኋላ ዮዲት ሰርታ የሚሰጥሽን ምግብ አንዱንም እንዳቃምሽ ውሃም ቢሆን ብላ አስጠንቅቃታለች። ሰላም ሰላም፣ ቤተሰቦች እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነ፣ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የእናት ግፍ ክፍል አስራ ሶስት ነ ላዎች መጥቻለሁ። ክፍል አስራ ሶስት ላይ እንግዲህ ይሁዲትና የይሁዲት እናት እንግዲህ በመተባበር መድኃኒት ለወንደሰ እናት በየቀኑ በአንድ ወር ውስጥ የሚቀል መድኃኒት ሰታታለች ማለት ነው። ይሁዲትም እንግዲህ እዛ ነበር ቤቷ ውስጥ ነበር ምሳ ግብዣ ጠርቶ የጀመሩ በውሃ አሁን ደግሞ ቤት ከመጡ በኋላ ጥሩ ሴት ለመስመስ እያስመሰለች ጥሩ ሴት እንደሆነች እንደተቀየረች እያስመሰለች ምግብ እየሰራችላት ለእማማ እንግዲህ መድኃኒት እያረገችበት ብትሰጣትም፣ አለምዬ እየደረሰችላት ይህ ምግብ እንዳበይ፣ ከዚህ በኋላ ደግሞ የወዲህ ሰርታ የሚሰጥሽን ምግብ አንዱንም እንዳበይ፣ ውሃ ራሱ እንዳጠጪ ብላ ስትነግራት እንግዲህ እሺ ልጄ ብላ እሷን አምና ነበረ። እና አለምዬም ደግሞ ከዚህ በፊት አስቀይማት ነበረ። እንዴት እንደዚህ ታደርጋላችሁ እማማ ታሞ እንዴት ትስቃላችሁ? ብላ ተሳድባ ስለነበረ ዛሬ እንግዲህ በወንደሰም በእማማ ፊት ለፊት እግሯ ስር ወርቃ ይቅርታ ጠይቃታለች ማለት ነው። ይቅርታ ባትጠይቃት ደግሞ ከቤት ስለምታባራት ከቤት ደግሞ መውጣት አትፈልግም። ስራው ፈልጋ ሳይሆን የወንደሰ እናትን ምስኪኗን ጥሩዋን ሴት ንጹዋን ሴት ለነዚህ ነፍሰ ገዳዮች፣ ነፍሰ በዳዎች ጥላ መሄድ ስለማትፈልግ ሁሉንም ነገር ችላ እንግዲህ ይቅርታ ጠይቃ እሳ ጋ ነች አሁን ቀርታለች ማለት ነው። ከቤት አላባረሽም ወደ ውስጥ ባለ ልጅና በወንደሰ በውዱ ባሌ ይቅር ብዬ ይሻለው ብላ ቅርታ አርጋላታለች። ሆዷ ውስጥ ምንም ልጅ የሚባል ነገር የለም እያስመሰለች ነው እዛ ቤት ለመቆየት ና እርጉዝ ነኝ ብላ ነበረ ወንደሰን ቅርታ እየጠየቀችው አሁን ደግሞ እንግዲህ እማማን ለመግደል በደንብ ደፋ ቀና እያለች ነው። በጣም ተሾኩላለች። የእንስሳ እናት ግን አትቾኪ፣ የሆነ ነገር ለማግኘት መልፋት አለብሽ። መዘገየት አለበት። ቶሎ የሆነ ነገር አይሆነልሽም። ስለዚህ ቀስ ብለሽ ተረጋግተሽ ሴትዮዋን በተራ በተራ ነው እንጂ መግደል ያለብሽ። በአንድ ቀን ብትገያት እኛ መጠርጠራችን አይቀርም፣ አንቺ መጠርጠርሽ አይቀርም። አንቺ ደግሞ ተጠርጥረሽ እስር ቤት እንድትገቢ አልፈልግም በማለት እየ መከረቻት ነበረ። እሺ ብላ የእናቷን ምክር ተቀብላ፣ እንግዲህ ምግብ በድጋሚ እርቧት ስለነበረ እማማ እርቧት ስለነበረ አለምዬ፣ አዋክሽ እርቦኛን ምግቡ ስሪልኝ ብላት ነበር። እኔ የምትወጂውን ፍትፍት አንድ ደቂቃ ውስጥ ሰርጅ ያመጣልሻለሁ፣ በማለት ወደ ኩሽና ገብታ እንግዲህ ምግቡን እየሰራች ነበረና ምግብ ምግቡ ሰርታ አቀረበችው። በኋላ የሆነ ነገር ፍለጋ ከኩሽናው ስትወጣ የወዲት እንግዲህ መጣ፣ ምግብ ውስጥ መድኃኒት አድርጋለች ማለት ነው። እማማ ደግሞ አለምዬ የሰራችው ምግብ አልበላም ማለት አይችሉም፣ ምክንያቱም ዮዲትን እምቢ ብሎ ለዓለም ሲንልኝ አሉት እራሳቸው ስለሆኑ ማለት ነው። ስለዚህ ዮዲት የተሰራው ምግብ ውስጥ መድኃኒት አርጋን የወጣችው ዮዲት አርጋን የወጣችሁበት። ስለዚህ ምግቡን አሁን በድጋሚ ተፈራለች ማለት ነው። በየቀኑ በአንድ ወር ውስጥ ነው የሚገለው መድኃኒቱ፣ በየቀኑ መውሰድ አለባት ነበር ያለችው ሴትዮ ማለት ነው። ስለዚህ በጣም ነው የሚያስጠላው። አለም አጥፍታለች። ምግቡን ምግቡን ጥላ መውጣት አልነበረባትም ማቅርቧ ማለት ነው። እና በምታቀርቡና እሷ ተደብቃ እያየች ነበር። እሷ በወጣችበት ቅጽበት ውስጥ ነው እንግዲህ ገብታ ምግብ ውስጥ መልሱን ያደረገችው ማለት ነው። ለማንኛው ቤተሰቦች ይሄ ምርጥ ድራማ ነው። ተከታተሉት የምር